በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህንን ታሪክ በልብህ ጓዳ ውስጥ በደንብ ታስታውሰዋለህ። የተሰበርክበትን ጊዜ ዓለም ጀርባዋን ያዞረችብህንና ግርዳው ላይ በዝለት የተደገፍክበትን የጨለማ ዘመን ከምንም ጊዜ በላይ የሰዎች እርዳታ ባስፈለገህ ሰዓት እነዛ ሰዎች የት ነበሩ? የት ገቡ? አዎ እነዛ አንተ በፍቅር የተመለከትካቸው ጊዜህንና ጉልበትህን የሰተሃቸው መስዋዕትነት የከፈልክላቸው ሰዎች እንደ ጥላ ሆኑብህ፣ ተነኑ። እጅህ ሲነቃጥቅና ልብህ ለርዳታ ሲጮህ በነዚያ ብቸኛ ሌሊቶች የምትደገፈው ሰው አልነበረህም። ያ ብቸኝነት አጥንት ድረስ ዘልቆ የሚሰማ ነበር። ለምን እንደሆነ ታውቃለህ? በልብህ ጥልቀት ውስጥ አንተ ለነሱ ሕይወትህን ጭምር እንደምትሰጥ ነፍስህ ታውቀዋለችና አንተ እኮ እነሱ ሕይወታቸው ሲናጋ አለኝ የሚሉት ሁሉ ሲፈርስ ከጎናቸው ነበርክ እነሱ በወደቁ ሰዓት አንተ ደጋፊያቸው ነበርክ ነገር ግን ያንተ ግርዳ ሲናድ ያንተ ዓለም ሲጨልም ጥለውህ ሄዱ አንዳንዶቹ ጥለውህ መሄድ ብቻ አልነበረም። አንተ ስትወድቅ እየሳቁ ተመለከቱህ ከጀርባህ ስለ አንተ አሙ። ወለል ላይ ወድቀህ ሳለህ ከመርዳት ይልቅ የረገጡህም ነበሩ። የቅዱሳን አምላክ ልዑል እግዚአብሔር ግን አየህ፣ ተመለከተህ፣ ራራልህ። ቅናትና መከኝነት በሰው ልብ ውስጥ ሲገባ ልክ እንደማይታይ መርዝ ነው። የሚያሳዝነው ነገር ደግሞ ከእነዚህ ሰዎች መካከል የማይተበቁ ሰዎችም ጭምር ነበሩበት። ነገር ግን ይህንን እውነት ልብ አድርግ። ያ መገፋትህ መንገድህን ለማቅናት ነበር። ያ ህመምህ መንጽሔህ ነበር። እግዚአብሔር አንተን ወደ ተለየ የህይወት ምዕራፍ እያሻገርህ ነበር። ብቸኝነትህ የልምምድህ ሜዳ ሆና፣ እነሱ ፊታቸውን ሲያዞሩ የሰማዩ አምላክ ፊቱን ወደ አንተ መለሰ። አመታት አለፉ። አንተ ግን ዝም ብለህ አልተቀመጥክም። ቀን ከሌት በራስህ ላይ ሰራህ። በጸሎት ተጋደልክ። አእምሮህን በእግዚአብሔር ቃል አነጽክ። መንፈስህን አበረታህ። ጥንካሬህን ከውስጥህ አፈለግክ። እናም አሁን ሚዛኑ ተገለበጠ። በዘላለማዊው ሕይወት ለመታተም የተዘጋጀ ሆንክ። በውድቀትህ ጊዜ ሊታገዙህ ያልቻሉ አሁን በክብርህ ከፍታ ላይ ሲያዩህ ሊቋቋሙህ አይችሉም። በአንድ ወቅት ይዞህ ከነበረው የአመፃ ሕይወት ውስጥ ለመኖር ፈቃደኛ አልሆንክም። በውስጥህ የተፈጠረው ለውጥ ሊካድ የማይችል ነበር። መንፈስህ ሲለወጥ፣ ደግሞ መላው ሕይወትህ ተከትሎ ተለወጠ። በአንድ ወቅት የምትለፋለት ፍርፋሪ ነገር ዛሬ ስድብ ሆኖ ይሰማሃል። ለዋጋህ ሳንቲም መቀበል አቆምክ። ክብርህን በሚያጎድፉ ቦታዎች ላይ መገኘትን ተውክ። አሁን በድፍረት ቆመህ ዋጋዬን መመዘን ካልቻላችሁ ስሜን እንኳን አታንሱ አልክ። ይህ እንዴት እንደሚያበሳጫችሁ አስበው። አሰሪዎች፣ ግንኙነቶች፣ አስመሳዮች፣ ሌላው ቀርቶ አለቆች ሳይቀሩ እነሱ የሚያስታውሱት ያንን በትንሽ ነገር ይታለል የነበረውን እሺ ባዩን ማንነትን ቀይርክ። አሁን አንገቱን ቀና ያደረገውን በአምላኩ ላይ የተደገፈውን ለማንም የማይጣጠፈውን አዲሱን ማንነትን ተመልከቱ። ይህ ትዕቢት አይደለም፣ ለአምላክ ብቻ መታዘዝ እንጂ። አንተኮ እግዚአብሔር ከሞት ያተረፈ በትርፍ አመጣት የምትኖር ሕያው ምስክር ነህ። ችግረን ችግርን የመቋቋም ብቃትህ ጽኑ የሥራ ልምድ ሆነ፣ ጠባሳዎችህ የክብር አክሊል ሆኖ፣ መቼም ቢሆን ከወደገበት አይነሳም ብለው የተቹ አሁን ያለ ይቅርታ ወደ ላይ ስትወጣ መመልከት ግዴታችሁ ሆኗል። ከአምላክም ጋር በጥልቀት ተገናኘህ። ይሄማ መቼም ቢሆን ከዚህ በላይ አይሄድም ይሉህ የነበሩት ሰዎች ዛሬ በድብቅ እንዴት ይህን ቻለ እንዴት አድርጎ ነው አሁንም በሕይወት ቆመው እያሉ ራሳቸውን ይጠይቃሉ መልሱ ቀላል ነው እግዚአብሔር ከለላ ሆነህ አደግክ ተማርክ ተስፋ ለመቁረጥ ፈቃደኛ አልሆንክም እነሱ ደካማ መስላቸው ነበር አንተ ግን ዝምተኛ ነበርክ እነሱ እንዳለቀልህ አስበው ነበር አንተ ግን ራስህን እያዘጋጀህ ነበር አሁን ከፍ ስትል መልካሞች እግዚአብሔርን ያመሰግናሉ። አንተ የሴረኞችን ጨዋታ መጫወት አቁመሃል። ለሰዎች ራስህን ለማስረዳት ጉልበትህን ማባከን አቆምክ። ዋጋህን ማስረዳት ተውክ። ክብር በሌለበት ማዕድ ላይ ወንበር ለማግኘት መለመንን አቆምክ። አሁን የራስህን የተመጠነ ማዕድ አዘጋጅተሃል። በእውነትም ደግሞ ይህን ማዕድ እግዚአብሔር አዘጋጀህ። በዙሪያህ ያለው ኃይል ተለውጧል። አሁን የምታበራው በተለየ መንገድ ነው። በግርማ ሞገስ ትራመዳለህ። ውስጣዊ ሰላምህ ደግሞ ዕረፍት የሌላቸውን ሰዎች በራሱ ያነቃል። አንዳንዶችንም ያስፈራቸዋል። ምክንያቱም በልባቸው ውስጥ ከእግዚአብሔር የሆነን ማሸነፍ እንደማይቻል ያውቃሉ። በአንድ ወቅት ያሠሩህ ግንኙነቶች አሁን አይፈትኑህም። ድሮ ትልቅ መስሎ ይታዩህ የነበሩም ዕድሎች አሁን ርካሽ መስሎ ይታዩሃል። ለቅዠትና ለሐሰት መውደቅ አቁመሃል። ያ የማስተዋል ችሎታህ ደግሞ የማይነቃነቅ አድርጎሃል። ለዚህ ነው የሚያንሾካሹት የሚያፈጡብህ በአንተ ፊት ሲቆሙ የሚደናበሩት። አንተ አሁን የምትገመት አይደለህም። አንተ አሁን በቀላሉ የምትገኝ አይደለህም። እንደ ውለቱም በዚህ አዲስ ማንነትህ ምን ማድረግ እንዳለባቸው አያውቁም። በውድከተህ ጊዜ በተሳሳተ መንገድ ገመቱህ። የተሰበረውን ቅርፊትህን አዩ እንጂ በውስጡ ያለው ዘላለማዊ የአምላክ ዘር አላዩም። አሁን በቆምክበት ሁኔታ ላይ ተመስርተው ፍጻሜህ እንደሆነ ደመደሙ። የሚመተው መነሳትህ የእነሱን ፈራጅነት አጋለተ። ለውጥህ ማንንም ምግፋት ትኑ እንዳልሆነ አሳየ። እድገትህ ህሊናቸውን ወቀሰው። ምክንያቱም ያንተ ህልውና ብቻውን ቅኖችን የሚረዳውን እግዚአብሔርን ማሸነፍ እንደማይቻል ግልጽ ማሳያ ሆኗልና እነሱ መቼም አትሆንም ብለው የፈረዱበትን ማንነትን እግዚአብሔር ሰጥተህ ጠንካራ ጽኑ ብሩህ በጥበብና በራስ ክብር የተሞላ ሆንክ። ለኃላፊው ነገር ራስን ከመቸት ከለከልክ። ውድቀት ፍጻሜ እንዳልሆነ፣ ህመም ዘላለማዊ እንዳልሆነ፣ መገፋትም መጨረሻ እንዳልሆነ ሕያው ምስክል ሆነህ ዛሬም በጽናት ቆመሃል። አሁን አንተ በአምላክ ኃይል የማትደፈር ነህ። ይህ የሆነው ፍጹም ስለሆንክ አይደለም፣ ነገር ግን በአንድ ወቅት ወደ ሰበረህ ነገር ለመለለስ ፈቃደኛ ስላልሆንክ ነው። በአምላክ ጥበቃ ስለታመንክ ነው። አይሆንም የማለትን ቅዱስ ጥበብ ተምረሃል። ድንበሮችን እንደ ወርቅ ቅጥር አድርገህ ገነባህ። አሁን የምታውቀውን ዋጋህን ማንም ሊነጥቃህ አይችልም። ይህ እውነት በልቤ ይታተም። በውድቀትህ ጊዜ ሊሸክሙህ አልቻሉም፣ አሁንም በክብርህ ጊዜ ሊሸክሙህ አይችሉም። የነሱ ችግር ያንተ ሸክም አይደለም። አንተ የተጠራው ከፍ እንድትል ነበር። በነሳህም ከፍ ያደርግሃል። በዘላለማዊ ህይወትም ከቅዱሳኑ ጋር በከኙ ያቆምሃል አምላካችንና መድኃኒታችን ሆይ፣ እኛን ሊሰብሩ ከመጡት ማዕበሎች ሁሉ ተብቀ ስላሻገርከን እናመሰግንሃለን። ሕመምን ወደ ጥንካሬ ስለለወትክልን እናመሰግናሃለን። የሐሰትና የማስመሰል ጭምብልን ስለገፈፍክ፣ ክፉ የሚመኙ የነበሩትንም ስላጋለጥ እናመሰግናሃለን። ከምቀኝነት ከተንኰልና ከክፉ ሴራ እንድትጠብቀን እንለምነሃለን። በእኛ ላይ የታቀነ እያንዳንዱ ሴራ በራሱ ሐሳብ ይፈራረስ። በህይወታችን ውስጥ ማን መግባት እንዳለበትና ማን ከበሩች መቆም እንዳለበት የምናስተውልበትን ጥበብ ስጠን። እድገታችን ይቅር ባለማለት እንዳይሰናከል ልባችንን ከቂም ከበቀል ጠብቅልን። ነገር ግን በሰላም እንድንራመድ አድርገን። ልዑል እግዚአብሔር ሆይ በምንወስናቸው ወስናቸው ውሳኔዎች ሁሉ ላይ ብርሃንህን ስጠን። በውስጣዊ እውቀትና በመለኮታዊ መመሪያህ እየተመራን ያለማመንታት ወደፊት እንድንጓዝ እርዳን አእምሮአችንን ከፍርሃት በላይ ከፍ አድርጉልን ጭንቀትን በድፍረት ጥርጣሬን በእርግጠኝነት ድካምን በጽናት ተካልን በሕይወታችን ያሉትን በረከቶች አብዛልን በመለኮታዊ ጥበቃህም ሸፍንልን በቴናችን፣ በሰላማችን፣ በፍቅራችን፣ በእድላችንና በሀብታችንም ሁሉ ላይ የተትረፈረፈ በረከትህ ይፍሰስ። ውድቀት የህይወት መጨረሻ እንዳልሆነና መነሳት እንደሚቻል ማሳያ ህያው ምስክር አድርገን ለሌሎች ብርሃን እንድሆን ኃይልን ስጠን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ፣ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙም አሜን።